የኢትዮጵያ ብሔራዊ ቡድን በዓለም ዋንጫ ማጣሪያ ከጊኒ ቢሳውና ከቡርኪና ፋሶ ጋር ለሚያደርጋቸው ሁለት ጨዋታዎች በትላንትና ሁለት ልምምድ መስራት ጀምሯል። አሰልጣኝ መሳይ ተፈሪ ለዝግጅት የተደዳቸው ዘንድም ከሰሞኑ ባልተለመደ መልኩ ለ20 ተጫዋቾች ብቻ ጥሪ ማድረጋቸውም ይታወሳል። 19 ተጫዋቾች በትላንትናው የልምምድ ጨዋታ የተገኙ ሲሆን በጉዳት ምክንያት ከስብስብ ውጪ በሆኑት አቡበከር ኑራና ያሬድ ካሳይ ምትክም ፍሬው ጌታውንና አብድልሰላም የሱፍ ብሔራዊ ቡድኑን መቀላቀላቸውም ተሰምቷል። ለመጀመሪያ ጊዜ በዋና ቡድን ጥሪ የቀረበላቸው ይታገሱ ታሪኩ፣ ኬኔዲ ከበደ፣ ዋንጫ ቱሉ ና በረከት ካሌብ የብሔራዊ ቡድኑን የመጀመሪያ ልምምዳቸውንም ሰርተዋል። ዋሊያዎቹ ከጊኒ ቢሳው በሩዋንዳው አሞሃሮ ስቴዲየም መስከረም 28 ከቡርኪና ፋሶ ጋር ደግሞ ዋጋዱጉ ላይ ጥቅምት ሁለት እንደሚጫወቱም ይወጣላቸው መራግብር ያመላክታል። በ2018 የኢትዮጵያ ፕሪሚየር ሊግ ዋንጫ ለማሸነፍ መዘጋጀቱን የመቻል ስፖርት ክለብ አስታወቅም። ቡድኑ ተተኪዎችን ለማፍራትም በትኩረት እየሰራ እንደሚገኝም ተናግሯል። ሀብታሙ ካሴ የኢትዮጵያ ፕሪምየር ሊግ እንደ አዲስ ከተጀመረ ከ1990 በመለስ ባሉ ዓመታት አስር ክለቦች የሊጉን ዋንጫ አንስተዋል። ከፕሪምየር ሊጉ ኃያላን ቡድኖች መካከል መቻል አንዱ ቢሆንም ፕሪምየር ሊጉ ስሙን ከቀየረ ወዲህ ግን የሊጉን ዋንጫ ማንሳት አልቻልም። በ28 ዓመታት በዘለቀው የፕሪምየር ሊጉ ፍክክር ውስጥ መቻል ዋንጫ አንሳ እንጂ በየጊዜው ትርጉም ያላቸው ውጤቶችን ሲያስመዘግብ ግን ተመልክተናል። ባለፉት ሶስት ዓመታት ደግሞ ዓላማው ዋንጫ ማንሳት ሆኖ እስከ መጨረሻው ድረስ ተፎካክሯል። ዘንድሮ በ2018 ቡድኑ እንደ አዲስ ተዋቅሯል። የመቻል ስፖርት ክለብ ዳይሬክተር ብርጋዴር ጄኔራል ኑሩ ሙዘይን እንደሚሉት በዚህ ዓመት ዋንጫ ለማሸነፍ የሚያስችለንን ስራዎች ሰርተናል ሲሉ ይናገራሉ። ከአሰልጣኝ ጀምሮ እስከ ተጫዋቾች በሙሉ አዳዲስ ነገር አድርገናል። ሁለተኛ፣ በሴቶችም ቢሆን ከአሰልጣኝ ጀምሮ እስከ ተጫዋቾቹ መሰረታዊ ለውጥ ነው ያደረግነው። ያደረግንበት ምክንያት ምንድን ነው? መቻል እንደ ትልቅ ክለብነቱ ዘንድሮ ዋንጫ ማምጣት አለብን ብለን ነው። አሁን ጅማሯችንም ጥሩ ነው። ለዚህም ስኬት ዋንጫ እንድናገኝ ደግሞ ዝም ብሎ በፍላጎት ስለማይሆን የተሻለ አሰልጣኝ የተሻለ ተጫዋቾችን ከሰራዊቱም ተወካይ የሆኑ አሉ ከሲቪሉም በተለይ መቻል ማለት ያው የመከላከያ ሰራዊት ተወካይ እስከሆነ ድረስ ለተቋማችንም ገጽታ ግንባታ ለሀገራችንም ገጽታ ግንባታ በሚጠቅም መልኩ በርካታ ተጫዋቾችን አሰባስበናል እና ዘንድሮ ዋንጫ ማምጣት አለብን ብለን እየሰራን ነው። ይህ ደግሞ በሴቶቹም በወንዶቹ መሰራቱን ነው የገለጹትም። በወንዶችም የኢትዮጵያ ፕሪሚየር ሊግ ለማንሳት ነው እቅዳችን፣ በሴቶችም በተመሳሳይ ነው። ለዚህ የሚሆን አሰልጣኝ ተጫዋቾችንም አሰባስበናል። ይሄ ደግሞ ማቀናጀት ጊዜ የሚጠይቅ ቢሆንም ግን አሁን ባለው ሁኔታ ተስፋ ሰጪ ነገሮች ስላሉ ይህን አጠናክረን እንቀጥላለን። መቻል ባለፉት ዓመታት ሊጉን ማሸነፍ የሚያስችለው የተጫዋቾች ስብስብ ነበረው። ነገር ግን በቡድኑ ተጫዋቾች ውስጥ የሚታይ የፕሮፌሽናል አስተሳሰብ ላይ ጥያቄዎች ሲነሱ ይደመጣል። ክለቡ ለዚህ ምን ያህል ተዘጋጅቷል? እግር ኳስ መጫወት ማለት የራሱ ዲስፕሊን፣ የራሱ ሙያ የሚጠይቅ ስለሆነ ለዚህ የሚያበቃቸው መምሪያዎች፣ የራሳችን ዲስፕሊን፣ የውስጥ ደንብ አለን። አንድ ተጫዋች ተቀጥሮ ቢመጣም ከሰራዊት የመጡትም ቢሆን የተቋማችን ውጤታማነት ለማረጋገጥ መስራት ያለበትን ነገር በድስም ብለ የማነ ስራዎችንም ትኩረት ሰጥተናልና፣ ዘንድሮ እንደ በፊቱ ይሆናል ብለን አንገምትም። ጥሩ ውጤት እናያለን። ካልሆነ በየጊዜው እየተከታተልን እርምጃም እየወሰን እያስተካከልን እንሄዳለን። የመቻል እግር ኳስ ቡድን በዝውውሩ በንቃት ተሳትፏል። ግን ደግሞ ታዳጊዎች ላይም እየሰራ መሆኑ ይነገራል። ለዚህም ለዘንድሮ ውድድር ታዳጊዎች ዋናውን ቡድን መቀላቀላቸውን ብርጋዴር ጄኔራል ኑሮ ሙዘይን ከኢትዮጵያ ቴሌቪዥን ጋር በነበራቸው ቆይታ ተናግሯል። በተለይ ታዳጊዎች ላይ ሁለት ፕሮጀክቶች አሉን አሁን አንደር 17 ከ17 ዓመት በታች ባለፈም ጥሩ ተፎካካሪ የነበረን ነው። ዘንድሮ ደግሞ ከአንደኛ እስከ ሶስተኛ መውጣት አለብን ብለን እነሱንም አሁኑ ጀምረን እያቀናጀን ነው። ከ20 በታች አንደር 20 የሚባሉትን በተመሳሳይ እንደ ክለብ እነሱንም እያሰባሰብን ነው። ስለዚህ ዋናው ቡድን ላይ ለምሳሌ ዘንድሮ ዋናው ቡድን ያመጣናቸው ከታችኛው አምስት ተጫዋቾች አሉ ከአንደር 20 ላይ አምስት ተጫዋቾችን ወደ ዋናው ቡድን ያመጣናቸዋለን። ከአንደር 70ም ተመሳሳይ ወደ አንድር 20ም እናመጣቸዋለን። የሚመጋገብ ዋናው ፕሮጀክቱና ተኪዎች ላይ እናት ኩር ብለን ነው እየሰራነው ያለን። መቻል በአትሌቲክሱ ከአጭር ርቀት እስከ ረጅም ርቀት ብሎም የሜዳ ላይ ተግባራት ያሉትን ከ300 በላይ አትሌቶች የበለጠ ተፎካካሪ እንዲሆኑ እየሰራ መሆኑም ተገልጿል። የመቻል እግር ኳስ ክለብ ያለበትን የስታዲየም እጥረት ለመቅረፍም በዚህ ዓመት አዲስ አበባ ላይ ሁለት ስታዲየሞችን ለማደስ የዲዛይን ስራ ጨርሶም በቅርቡ የግንባታ ስራ ይጀመራል ተብሏል። ለኢትዮጵያ ስፖርት እድገት የትምህርት ቤቶችና የሰራዊት ቡድኖች ስፖርታዊ ውድድሮች የላቀ አስተዋጽኦ አላቸው። ያንን የተረዳው የመቻል ስፖርትም በዚህ ዓመት ውድድሮችን በማጠናከር መልመላ እንደሚያደርግ ተገልጿል። ሰራዊት ለሁሉ ምንጭ ነው። ለምሳሌ አሁን ከዚህ በፊት ታሪክ እንደምናውቃቸው ከአበበ ቢቂላ ጀምሮ ማሞም ሌሎቹ ከመከላከያ ሰራዊቱ ፌስቲቫል ከተለያየ ለምሳሌ አሁን ዘንድሮ ጀምረናል። በየኮሪደሩ ምዕራብ ምስራቅ ላይ የሰራዊቱ ውድድሮች እያደረግን ነው፣ በመሀከል ላይም እናደርጋለን። ይህን ካደረግን በኋላ ለእኛ የሚሆንም ለአገርቶ የሚሆንም አትሌቶች ኳስ ተጫዋቾችን እናፈራለን ብለን ዘንድሮ ይህ እንደ እቅድ ይዘነዋል። እንግዲህ ከሌሎች ስራ ጋር ተያይዞ እቅዱ ለማሳካት በእኛ በኩል ቁርጠኛ የሆነ ዝግጅትም እያደረግን ነው። ተኪ ማፍራት የሚቻለው ደግሞ ብዙ ጊዜ እንደተባለው ከስቢላ ትንሽ ከህፃናት ፕሮጀክት ጀምሮ ነው። ሁለተኛ ከተለያየ ሰራዊት ክፍሎች በማውጣታ ስለሆነ ዘንድሮ ይህንን ውጤታማ እናደርጋለን ብለን ስራ ጀምረናል። ሰማንያ ሁለት ዓመታትን ያስቆጠረው መቻል የኢትዮጵያ ሻምፒዮናን በተደጋጋሚ ያሸነፈም ቅድመ ፕሪምየር ሊግ ውድድሩ ውድድሩን ለአስራ አንድ ጊዜ ሻምፒዮን የሆንም በአፍሪካ መድረክ ኢትዮጵያን ወክሎ በተደጋጋሚ የተሳተፈም እንደዚሁም በአትሌቲክሱ ዘርፍ ኢትዮጵያን በዓለም አቀፍ መድረክ ወክለው ሰንደቅ ዓላማው አከፍ ብሎ እንዲውለበለብ ያደረጉ ስመጥር አትሌቶችን ያፈራ ክለብ ነው። ከውጭ የ2025/26 የአውሮፓ ሻምፒየንስ ሊግ ሁለተኛ ሳምንት ጨዋታዎች ትናንት ምሽትም ቀጥለው ሲደረጉ ሊቨርፑል በጋላተሰራይ ያልተጠበቀ ሽንፈት ደርሶበታል። ኪሊያን ሚባፔ ሀትሪክ በሰራበት ጨዋታ ሪያል ማድሪድ የካዛኪስታኑን ክለብ ካይራት አልማቲን በሰፊ የግብ ልዩነትም አሸንፎ በድል አጠናቋል። ህሊና ዳን ትናንት የተደረጉ የአውሮፓ ሻምፒዮንስ ሊግ ጨዋታዎችን እንደሚከተለው ቀይታቸዋለች። በአውሮፓ ቻምፒየንስ ሊግ ሁለተኛ ጨዋታ ወደ ቱርክ አምርቶ ከጋላታ ሰራይ የተጫወተው ሊቨርፑል አንድ ለባዶ ተሸንፏል። በፕሪምየር ሊጉ ከቀናት በፊት በክሪስታል ፓላስ የተሸነፈው ሊቨርፑል በአውሮፓ ቻምፒየንስ ሊግ መድረክ በጋላታ ሰራይ ለመጀመሪያ ጊዜ የተሸነፈ ሲሆን ብቸኛዋን የማሸነፊያ ግብ ናይጄሪያዊ አጥቂ ቪክቶር ኦስሜን በፍጹም ቅጣት ምት አስቆጥሯል። የሊቨርፑል አሰልጣኝ አርንስሎት መሐመድ ሳላና ውዱን ፈራሚ አሌክሳንደር ኢዛክን ተጠባባቂ በማድረግ ጨዋታውን የጀመሩ ሲሆን በሁለተኛው አጋማሽ ሁለቱን ተጫዋቾች ጨምሮ የአምስት ተጫዋቾች ሰዎች ቅያሪን አድርገዋል። የእንግሊዙ ክለብ በርካታ የጎል እድሎች መፍጠር ቢችልም ግብ ማስቆጠር ሳይችል ቀርቷል። በጨዋታው የመርሲሳይዱ ክለብ ሊቨርፑል ወሳኝ ተጫዋቾቹ ጉዳት ያጋጠማቸው ሲሆን ብራዚላዊ ግብ ጠባቂ አሊሰን ቤከርና የፊት መስመር ተጫዋቹ ሁጎ ኤክትኬ በጉዳት ተቀይረው ወጥተዋል። ሪያል ማድሪድ ከካይራት አልማቲ ጋር ያደረገውን የቻምፒየንስ ሊግ ጨዋታ አምስት ለባዶ በሆነ ሰፊ ውጤት አሸንፏል። የ13 ሰዓት በረራ አድርጎ ከካዛኪስታኑ ክለብ ካይራት አልማቲ ጋር ጨዋታውን ያደረገው ሪያል ማድሪድ በጨዋታው ፍጹም የበላይነት የነበረው ሲሆን ክሊያን ምባፔ ሶስት ግቦችን በማስቆጠር ሃትሪክ ሰርቷል። የሎስ ብላንኮቹን ተጨማሪ ግቦች ኤድዋርዶ ካማቪንጋና ብራሂም ዲያዝ አስቆጥረዋል። ፈረንሳዩ አጥቂ ክሊያን ምባፔ በዚህ ዓመት በሁለት የቻምፒየንስ ሊግ ጨዋታዎች አምስተኛ ግቡን ማስቆጠር ሲችል በውድድር ዘመኑ ለሪያል ማድሪድ ባደረጋቸው ዘጠኝ ጨዋታዎች ተጫዋቾችም 13 ጎሎችን ማስቆጠር ችሏል። የ21 ዓመቱ የፊት መስመር ተጫዋች በሻምፒየንስ ሊግ ያስቆጠራቸውን ግቦች 59 አድርሷል። ይህንን ተከትሎ መባፔ የቀድሞውን የባየር ሙኒክ አጥቂ ቶማስ ሙለርን በማለፍ በውድድሩ ታሪክ ስድስተኛው ከፍተኛ ግብ አስቆጣሪ ሆኗል። የለንደኑ ክለብ ቼልሲ የቤኒፌካው ሪቻርድ ሬዮስ በመጀመሪያው አጋማሽ በራሱ ግብ ላይ ባስቆጠራት ብቸኛ ግብ ቤኒፌካን አንድ ለባዶ ማሸነፍ ችሏል። በቼልሲ ደጋፊዎች ደማቅ አቀባበል የተደረገላቸው ጆዜ ሞሪኒዮ ወደ ቀድሞ ቤታቸው በተመለሱበት ጨዋታ ሰማያዊዎቹ ምንም እንኳን የኳስ ቁጥጥር ብልጫ ቢወስዱም ተጨማሪ ግብ ማስቆጠር ሳይችሉ ቀርተዋል። በጨዋታው ጆዋ ፔድሮ ቀይ ካርድ የተመለከተ ሲሆን ይህም ለቼልሲ በአራት ጨዋታ ሶስተኛ ቀይ ካርድ ሆኖ ተመዝግቧል። የቤንፊካ አሰልጣኝ ጆሴ ሞሪኒዮ ቡድናቸው ከጨዋታው የሆነ ነገር ማግኘት ይገባው እንደነበር የገለጹ ሲሆን፣ በአስር ተጫዋቾች ማሸነፋችን መሻሻል ነው ያሉት የሰማያዊዎቹ አሰልጣኝ ኤንዞ ማሬስካ አሌሃንድሮ ጋርናቾ በምሽቱ ጨዋታ ያሳየው እንቅስቃሴ እንዳስደሰታቸው ተናግረዋል። በሌሎች ጨዋታዎች ኢንተር ሚላን ስላቪያ ፕራግን ሶስት ለባዶ አሸ አሸንፏል ላውታሮ ማርቲኔዝ የኢንተርን ሁለት ግቦች ሲያስቆጥር ድንፍሪስ ቀሪዋን ግቡ አስገኝቷል። አትሌቲኮ ማድሪድ ኢንትራ ፍራንክፈርትን፣ ባየር ሙኒክ ደግሞ ፓፎስን በተመሳሳይ አምስት ለአንድ በሆነ ሰፊ ውጤት አሸንፏል። ቶተንሃም ሆትስፐር ከቦዶ ግልሜት ሁለታቻ አቻ ሲለያይ፣ ማርሴይ አያክስ አምስተርዳምን አራት ለባዶ አሸንፏል። በተመሳሳይ የአውሮፓ ሻምፒየንስ ሊግ ጨዋታዎችም ዛሬ ምሽት ቀጥሎ የሚደረጉ ሲሆን በርካታ ተጫዋቾችን በጉዳት ያጣው ፓሪስ ሴን ዠርመን ከባርሴሎና የሚገናኙበት መርሃ ግብር ይጠበቃል። አርሰናልም በተመሳሳይ ኦሎምፒያኮስን የሚያስተናግድበት መርሃ ግብር ሌላኛው የአውሮፓ ሻምፒየንስ ሊግ የዛሬ መርሃ ግብር ነው። እሱ ባለትሾመ በአዲስ የውድድር ቅርጽ ሁለተኛ ዓመቱን የያዘው የአውሮፓ ሻምፒዮንስ ሊግ ባሳለፍነው ሳምንት የ2526 የውድድር ዘመን መክፈቻውን አድርጓል። በሁለተኛ ሳምንት ዛሬ ምሽት ቀጥሎ ሲከናወን ስምንት ጨዋታዎችን ያስመለክተናል። በተጫዋቾች ጉዳት እየታመሰ የሚገኘው የወቅቱ የውድድሩ ሻምፒዮን ፒኤስጂ ከአምናው የላሊጋው አሸናፊ ባርሴሎና ዛሬ ምሽት አራት ሰዓት ላይ እጅግ ከባድ ፈተና ይጠብቋል። በአሰልጣኝ ሃንሲ ፍሊክ የሚመሩት ብሉግራናዎቹ በዘንድሮ የውድድር ዘመን አንድም ጨዋታ ለመሸነፋቸው እጅግ አስፈሪ ያደርጋቸዋል። ካደረጓቸው ስምንት ጨዋታዎች ቡድኖች በሰባቱ አሸንፎ በአንዱ አቻ ተለያይተዋል። በአውሮፓ ሻምፒዮንስ ሊጉም ቢሆን በመክፈቻው ጨዋታው የእንግሊዙ ኒኳስል ዩናይትድን ወደ ጄምስ ፓርክ ተጉዞ ሁለት ለአንድ በማሸነፍ አስደሳች ጅማሩ አድርጓል። አሰልጣኝ ሃንሲ ፍሊክ የዛሬውን ጨዋታ በማሸነፍ በቻምፒዮንስ ሊጉ አስፈሪ ቡድን ይዞ መምጣታቸውን ማሳየት ይፈልጋሉ። የቀድሞ የባርሴሎና አለቃ ሉዊስ ኤንሪኬ ፒኤስጂን የመሩ ወደ ቀድሞ ቤታቸው ይመለሳሉ። አምና ኢንተር ሚላንን በመረምረም በታሪክ ለመጀመሪያ ጊዜ የአውሮፓ ሻምፒዮንስ ሊግ ክብርን የተቀዳጀው ቡድናቸው ዘንድሮም የሚያቆመው ማንም የሌለ ይመስላል ይመስላል በመክፈቻው ጨዋታ የጣሊያኑን ክለብ አታላንታን አራት ለምንም በሆነ ውጤት በማሸነፍ ዳግም ወደ መድረኩ የአምናውን ክብራቸውን ለማስጠበቅ እንደመጡ አሳይተዋል። ታሪክን እያሳደደ የሚገኘው የፈረንሳዩ ክለብ ፒኤስጂ በሻምፒዮንስ ሊግ መድረክ በተከታታይ ሶስት ጨዋታዎች ከአራት ግብ በላይ ያስቆጠረ ሁለተኛ ቡድን ለመሆን አቅዶ ወደ ሜዳ ይገባል። ነገር ግን ታሪክ በእርስ በርስ ግንኙነቶች ለስፔኑ ክለብ ቅድሚያ ይሰጣል። ባርሴሎና ከፒኤስጂ ጋር ባደረጋቸው አስራ አምስት ግንኙነቶች ስድስቱን አሸንፎ በአምስቱ ደግሞ ሽንፈትን ቀምሷል። ለመጨረሻ ጊዜ በተገናኙባቸው ሁለት አጋጣሚዎች ሻምፒዮኑ ፒኤስጂ ሁለቱን አራት ለአንድ በሆነ ውጤት በማሸነፍ የበላይነቱን ይወስዳል። የባርሴሎናው ኮከብ ሮበርት ሉዋንዶስኪ ባለፉት ሁለት ጨዋታዎች ለቡድኑ ኳስን ከመረብ አገናኝቶ የነበረ ቢሆንም ግን ከፈረንሳዩ ክለብ ጋር በመድረኩ በአምስት ጨዋታዎች ተገናኝቶ በአራት መቶ ሀምሳ ደቂቃዎች ማስቆጠር የቻለው አንድ ግብ ብቻ ነው። በዛሬው ምሽት ፍልሚያ የሁለቱ ቡድኖች ጨዋታ ላይ ጉዳት ትልቁን ሚና ይጫወታል ተብሎ ይገመታል። በባርሴሎና በኩል ወሳኙ ብራዚላዊ የፊት መስመር ተጫዋች ራፊኒያ በጨዋታው በጉዳት ምክንያት የማይኖር ይሆናል። ነገር ግን በቦታው በኒውካስሎ ሁለቱ ጨዋታ ሁለት ግቦችን ያስቆጠረው እንግሊዛዊ ተጫዋች ማርከስ ራሽፎርድ መኖሩን ተከትሎ የሚያሳስብ ጉዳይ አይመስልም። ምንም እንኳን ፒኤስጂ ጉዳት ላይ የነበሩትን ቪቲኒያና ኪቪቻ ክቫርስኬሊያን በሊጉ ከኦዥር ጋር በነበረው ጨዋታ ከጉዳት መልስ ቢያገኝም ግን የባላንዶር አሸናፊውን ወሳኝ የፊት መስመር ተጫዋቹን ኦስሜን ደምቤሌን ግልጋሎት በዚህ ጨዋታ ላይ የማያገኝ ይሆናል። ሁለቱ ትላልቅ ቡድኖች በአንድ ስታዲየም ጨዋታቸውን ምሽት አራት ሰዓት ሲል የሚያደርጉ ይሆናል። በሌላ በተመሳሳይ ሰዓት በሚደረግ ጨዋታ አምና በሻምፒዮንስ ሊጉ እስከ ግማሽ ፍጻሜ ተጉዞ በሻምፒ ሻምፒዮ ፒኤስጂ ከውድድሩ ውጭ የሆነው አርሰናል ባለ ትልቁን ጆሮ ዋንጫ ለመጀመሪያ ጊዜ ለማሸነፍ በሚያደርገው ጉዞ ዛሬ ምሽት በሜዳው ኤምሬትስ የግሪኩን ክለብ ኦሎምፒያኮስን ያስተናግዳል። ሁለቱ ቡድኖች በተገናኙባቸው 13 አጋጣሚዎች ስድስቱን የሰሜን ለንደኑ ክለብ ሲያሸንፍ፣ ስድስቱን ደግሞ ኦሎምፒያኮስ ያሸነፈ ሲሆን በአንዱ ደግሞ አቻ ተለያይተዋል። የሻምፒዮንስ ሊግ ጉዞውን ወደ ስፔን ተጉዞ አትሌቲኮ ቢልባውን ሁለት ለምንም በማሸነፍ የጀመረው አርሰናል በመድረኩ በሜዳው ባደረጋቸው ባለፉት 12 ጨዋታዎች በአንዱ ብቻ ነው የተሸነፈው። ኦሎምፒያኮስ በበኩሉ በ ቻምፒዮንስ ሊጉ እጅግ የተፈተነ ያለ ይመስላል። በመጀመሪያ ሳምንት ጨዋታውን ለመጀመሪያ ጊዜ በመድረኩ የተሳተፈ የሚገኘውን ፓፎስን ገጥሞ ዜሮ ለዜሮ በሆነ ውጤት ጨዋታውን አጠናቋል። በዚህ መድረክ ከሜዳ ውጭ ባደረጋቸው አስር ጨዋታዎች አንዱንም አላሸነፈም። ነገር ግን ወደ ለንደን በተጓዘባቸው የመጨረሻ ሶስት አጋጣሚዎች ኦሎምፒያኮስ አሸናፊ ሆኗል። በአርሰናል በኩል እሁድ ከኒውካስል ጋር በሊጉ በነበረው ጨዋታ ተቀይሮ ገብቶ ግብ በማስቆጠር ጨዋታውን የቀየለው ሚካኤል ሜሬኖ በቋሚነት ሊጀምር ይችላል ተብሏል።